ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም፣ ሁሉ መልካም እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እናንተ ጋርም ሁሉ ሰላም፣ ሁሉ መልካም እንደሚሆን ተስፋ እያደረግኩኝ፣ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደረጉ የደወል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየካበስኩ፣ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጡኝ እያልኩኝ፣ ማታ እንግዲህ ነገ በሰፊው እመጣበታለሁ ሩታ ቤት በተለቀቀ ቪዲዮ ባልኳችሁ በቃሌ መሰረት ከች ብያለው ማለት ነው። እንግዲህ ትናንትና በጣም ስለመሸ ብዙ ሀሳቢ መግለጽ አልቻልኩም። ዛሬ እንግዲህ ኮሜንታችሁንም እያነበብኩኝ የራሴንም ሀሳብ ጨምሬ እንወያይበታለው ማለት ነው። ውድ ቤተሰቦች፣ በመጀመሪያ ግን ልታውቁ የሚገባው ነገር ይሄ እነዚህ አቤል ምናምን በሩታም ሆነ በአብርሽ ዙሪያ ያሉ ማለት በሩታ አሉ በጣም እንደ ፈረንጁ አይነቶቹ በጣም የሚከላከሉ ትዳራቸውን ለማዳን የሚለፉ ልጆች አሉ። እንደ ናቤላ አይነቶቹ ደግሞ የእነሱ ትዳር እንዲበተን የሚፈልጉ መሆናቸውን በቀጥታም እያሳዩን ይገኛሉ። እንግዲህ ትናንትና አሁን ይህንን ነገር ወስዶ ለሩታ ማውራት ማለት ምን ማለት እንደሆነ እንግዲህ እኔ ሺ ዓመት ነው የሚያስቀው ይሄ እውነት ለመናገር ማለት ነው። ምክንያቱም በቃ አይመለከታቸውም ይህ የሩታም ሆነ የአብሪሽ ውሳኔ ነው። እንዲሁም ደግሞ ሄርሜላ የምታደርገው ነገር የሚመለከተው ራሷንና ራሷን ብቻ ነው። በቃ እናንተ እያደረጋችሁ ያላችሁት ነገር ምንድን ነው? ነገሮችን ለሩታ ሁሉን ነገር እያሳያችሁ እያሳወቃችሁ አብሪሽን ከሄርሜላ ጋር በደንብ እያገናኛችሁ የበለጠ የማራራቅ ስራ ነው እየሰራችሁ ያላችሁት። ያ ደግሞ አይሳካላችሁ። ምክንያቱም ልጅ ማለት አስታራቂ ነው በነገራችን ላይ ለዚህ ምሳሌ የሚሆኑ እነ አርቲስት ገነት ንጋቱ እንግዲህ ካያቸው ልጆች ያሏቸው ከረጅም ከአስራ ምናምን አመት በኋላ ነው የታርቀው አሁን ህይወታቸውን አብሮ መኖር የጀመሩት። እና የፈለገ ቢሆን ምንም ተአምር ቢመጣ ልጅ ያለው ሰው አይለያይ። በመሀል ገብቶ ሰው ሊደክም ሊያቦካ ይችላል። በቃ ትዳራቸው እንኳን ባይቀጥል ለልጃቸው ሲሉ በፍቅር የሚቀጥሉ ብዙ አሉ። ግዴታ በልጃቸው ማለት ነው። ልጃቸው መለየት ስለማይችሉ ሩታም ብለዋለች፣ እኔ እናሱን የሚያገናኘን ልጃችን ነው ብላለች። እና በልጃቸው ምክንያት ከረጅም ዓመት በኋላ ራሱ ተመልሰው ሊታረቁና ሊገናኙ ይገናኛሉ ማለት ነው። እናንተ ዝም ብላችሁ የምደክሙት ሲጀመር። እኔ አሁን በጣም ያናደደኝ ወይም እያበሳጨኝ ያለው ነገር ቢኖር ሩታ አራስ ቤት ነው ያለችው። ያደለው ሰው በደንብ ተንከባክቦ ይታረሳል። እናንተ ደግሞ ያላደላችሁ እየሄዳችሁ አስቁማችሁ ቁጭ አድርጋችሁ እንኳን ቪዲዮ አትቀርጿትም አስቁማችሁ እየተንቀጠቀጠች ነው እንትን የምትሏት እሷ ሲጀምር በእርትታ ስለሄደች ነው እንጂ ሩታ እንደ ሌላ ወላድ አይደለም ቆሞ እንደዚህ ቪዲዮ መስራት ቀርቶ በጣም የሚቸገሩ አሉ የሚታመሙ ምናምን እሷ ስለጠነከረች ብቻ ነው እናንተ እየሄዳችሁ የባሰ በጥንካሬዋ ላይ ስብራት ለመጨመር የምትፈልጉት ማለት ነው ይሄ ነገራችሁ ደግሞ አይሳካም ወደ ራሳችሁ ተመልሳችሁ ኑሯችሁን ኑሩ። በቃ እንዴ፣ ከእነሱ ውጡ። በነገራችን ላይ ማለት ነው አሁን የነሱ ቻናል ሩታ አብርሽ ሩታ አብርሽ ታምኔል ከነ ቪዲዮ የነሱ ነው፣ ከጀመሩ ጀምሮ። አሁን ሩታና አብርሽ ከነሱ ህይወት ቢወጡና ቪዲዮ ባይሰሩ አይታይምላቸው፣ ሞነቱ ስለነካቸው። እኛ ትናንሽ ዩቲዩበሮች እንሻላለን፣ ቢያንስ ሁሉንም የሁሉንም ዩቲዩበሮች ኦዲንስ ስለምንይዝ፣ አንዱ ቢሳካ ባንዱ እያለ እንሰራለን፣ ታየም አልታየም። እነሱ ግን አሁን ከሩታና ካብርሽ ከወጡ ቪዲዮ አይታይላቸውም፣ ሹር ምነግራቸው። ለዛ ነው በየቀኑ ቪዲዮ ሲሰሩ የሚለጥፋቸው በሰበብ አስባብ። ወኔ ሚናፍቀ የመጨረሻው ነው። ሰው በራሱ ኮንተንት በራሱ ነገር በራሱ ብቻውን ችሎ ካልመጣ በኋላ ላይ እንዴት ነው የሚታይለት ይሄ ነገር ጥያቄ ነው የሚሆንብኝ፣ እኔ ማለት ነው። እና በራሳችሁን እስኪ እንዲ በራሳችሁ ተለማመዱ። ሩታ ልጅ እግዚአብሔር ስጦታ ነው። አንቺ ልጅ ነሽ፣ አሳድጌ ባለጌ ናቸው ውሾች። ሩታ በዚህ ሰዓት ተረጋግተሽ መወሰን አለብሽ የምትሉ ሸጋዬ ሐብቴን ጠንካሯን ሩታዬን የምትወዱ እኔ ለሩታ ቤተሰብ አንድ የምለው ነገር የልጆቹን ሰላም እና ጤና የሚፈልግ ከሆነ ማንም ቤታቸው ገብቶ ልጅቷን ሰላም ባይነሳት። ትክክል ትክክል። ውድ ይሄ ትክክለኛ የተቀደሰ ሀሳብ ነው። ቆይ ለምን አተዋትም? ልጅቷን አራስናት አይደል? ትረፍበት። እስኪ ሩታ ግን ጽናትሽ በጣም የምር። እኔ በረ ቆልፋቸው አላስገባቸውም። ሲጀመር ከሩታ ውጪ ወደ ውጪ። ሩታ አንቺ ጠንካራ ሁኚ የኔ ማር ይላል። አዳ ለልጅቷ ሰላም ስጧት ያማችኋል ጤነኛ ሁላ አትመስሉም። ጤናማ ቢኖራቸው ውድ እንዴት ነው አራስ ቤት ሄደው ሰው እንደዚህ አይነት ነገር የሚያደርገው ጤና የላቸውም እነዚህ በጎጅ ሌላ ስራ የላቸውም ብሩግና ቤል የተዳጸረ ተባዮች ናቸው በእውነት እነዚህ ልጆች ጤና ቢስ ናቸው ከሩታ ና ከአብርሃም ህይወት ውጡ በእውነቱ ሩታ የኔ ነብር ሰዓት ይከበር እንደ አቤል ያለ ቆሻሻ ሰው የለም። ምን አይነት ጥያቄ ነው የሚጠይቃት? ምን ነው ከህይወታቸው አልወጣም አልክ? ምን አገባ ሲጀመር ጥቅምነኛ ነህ ሲያስጠላ። ሩታዬ የኔ ፍቅር እግዚአብሔር እኔም በጣም ነው የምወድሽ። ስጽፍ ራሱ የመጀመሪያ ነው። እንኳን አንቺን ሩታዬን እኔንም አስጠልቶኛል። የዚህ ልጅ ነገር ልብ ይስጥህ። የራስን ህይወት ኑር ይላል። የክፋት ጥግ እነዚህ ሰዎች አየሁኝ። ሩታዬ በሰላም ትኑር። ምን አለበት አልፋችሁ ብትቀመጡ። አቤል እና ብሩክ እናንተ ሁለታችሁም መንፈስ ናችሁ። ሁልጊዜ እየሄዳችሁ የልጅቷን ሰላም የምትነሷት ሩታዬ በጭራሽ እንዳትሰሚያቸው። በእውነት ሰው ቤት እንደ ሰው አራስ ቤት እንኳን እንደው ሩታዬ አንቺ ጤና ሲኖርሽ ነው ሁሉም የሚሆነው። አራስ ሴት ጎዳና ለአንድ ወር ድብቅ ብላ ነው የምትቀመጠው አራስ ሴት ከአራስ ቤት ሩታ የኔ ቆንጆ ታይ እረፍት አርጊ፣ ሽፍን በይ። አራስ አይደለሽ አሁን አያስታውቅሽም። ትንሽ ስትቆይ ነው የሚሰማሽ። የሰው ትንፋሽ ራሱ ላንቺ ጥሩ አይደለም። እኔ ላንቺ ተሳቀኩኝ። አራስ ሴት አንድ ወር እስኪሞላት ሰው አያትም። ባህላችን ያ በእውነት ባህላችን ትክክለኛ ነው እንደዚህ እናም ሩታ እንግዲህ ያለችበትን ሁኔታ ሩታዬ፣ አንቺ ጤና ሲኖርሽ ነው ሁሉም የሚሆነው። አራት ሴት ጓዳላንዶር ድብቅ ማለት አለባት። አባት አለው አባት አላት እናት ለማስታረቅ ሲሆን ነገር ለማቀራረቀ ለማለየት፣ እናንተ ለማራራቅ ነው የምትመጡት። ሩታዬ የኔ ጀግና፣ እነዚህ ውሾች ቤተሽን አታስገቢ፣ አታበሳጭኝ። ለምን ትተኛለሽ? ለች ነው ምን ትሰራላችሁ? በቤቷ አድረስ እጭ ርካሽ የሆናችሁ ሰዎች፣ ፈጣሪ እነዚህ ሰዎች አቤል እና ብሩክ የሚያስወግድ ይጥፋ። በአብርሃም እና በሩታ ሁለት ተነጋግረው መጨረስ ይችላሉ። በአሁኑ ሰዓት እየተቀራረቡ ነው። ስለዚህ በፈጣሪ ስም ከእነሱ ራቁ። የሰይጣን ቁራጭ ካጠገባቸው አበዙት። ሄርሜላ ብር ከፍላቸው ይሆናል። ስለዚህ የመጡት በጣም አዎ ሄርሜላ ሲጀመር ብር ከፍላቸው ነው። ይሄ ትክክለኛው ነገር ነው። እነሱ ሁለቱን ለማራረቅ የሚደረግ ነገር ነው እንጂ በፍጹም እነሱ በነጻ አይደለም የሚመጡት ማለት ነው። በቃ ተዋት ልጅቷን። እውነት ነው። እነዚህ ሁለት ሰዎች በጎች ናቸው። በእውነት በአስተሳሰብ በግ ሳይበልጣቸው አይቀርም። ውዴ በግ እኮ እንሰሳ እኮ ባለቤቱን ያውቃል። ሲገናኙ ራሱ ቢያ ተባብለው የሰላምታቸውን አድርሰው ነው የሚገናኙት። እንደነዚህ አደሉ ማለት ነው። እኔ እንደሚመስለኝ ለማስቀናትና አብሮ መሆን አስብ ስራ ለመስራት አጀንዳ ሌላውን። አብርሃም ያንችን አይጠላትም። የሚያፈቅረው የሚወደው ሩታ ነው። በመሀል ብዙ ነገሮች ተፈጠሩ እንጂ እስካሁን ድረስ እየለመናት ነው። በጣም በጣም ደክሟል ግን እየወደደችው መለየት የወሰነችበት ነገር ብዙ ነገር ያለፈባት ነገር አለ ይመስለኛል። ደግሞ ይቺ ልጅ ከመጣች በኋላ ያለው ነገር ከባድ ነው። ለመቁረጥ ትገደዳለች። ሩታ ና አብርሽ መካከል በጣም ፍቅር አለ። ይሄማ ግልጽ እኮ ነው፣ ግልጽ ነው። ድብን ትበል። እኛ ምን አገባን? አቤልና ብሩክ ግን ረተዋት። እስኪ ራሳችሁን ከሷ አርቆ ሩታ፣ እነዚህ ሁለት ልጆች ከአንቺና ከአብርሃም አርቂያቸው። ደሞም ባልሽን ለማንም አሳልፈሽ እንዳሰጪ። የእነዚህ ሁለት ልጆች አላማቸው ሄርሜላን ወደ አብርሽ ለማምጣት ነው። አሳባቸው በጣም እውነት ነው፣ እውነት ነው፣ እውነት ነው። የምር ሩታዬ፣ ይህን ተዋት። ሰዓት ይከበር ሩታ ጀግና ነሽ፣ እግዚአብሔር ከአንቺ ጋር ይሁን ነው እና እዛ ሁለቱም ለማለየት እንዳታ ነው የተነሱት። አንቺ ተጠንቀቂ፣ ወደ ራስሽ ተመልሰሽ ቆም ብለሽ አስበሽ ወደ ባልሽ ተመለሽ። እንዲህ እንዲ ያሉ በጣም ብዙ ብዙ እህቶቻችን ድጋፍ ለሩታ እያሳዩት ይገኛሉ። እንግዲህ እኛም ከጎንሽ ነን፣ በሀሳብ እንደግፍሻለን ሩታ ስትወስኝ እነዚህን ላሞች በጎች ግልገሎች ጥጆች ምናምን በቃ ምንም ማሰብ የተሳናቸውን ሰዎች ሳታስገቢ በራስ ወሳኔ ለመወሰን ሞክር ይልሻለውኝ እና ከአራስ ቤት ደግሞ ትንሽ ቢያንስ ብትታረሽ ዘጠኝ ወር ተጨቃጭቀሻል ዘጠኝ ወር ቪዲዮ ሰርተሻል አሁን ደግሞ አራስ ቤት አንድ ወር እንኳን መስራት ካለብሽም ከፋሚሎችሽ ቤት ውስጥ ካሉ ሰዎች ጋር ቢሆን